አሁን ለምሳሌ እኛ ጾም ስንጾም ሙሉ ላይ ሆነልኝ ይችላል እንደዚህ እንደዚህ ነው ስንላቸው ተነስታቸው ከመውጣት ይሻላል። እግዚአብሔር ማስታወሳቸው በራሱ ነው ይላሉ። ጸሎትም እንደዚህ ደግሞ ስናደርግ ሙሉ ጸሎት ነው። ሰባቱም ጸሎታችን አናደርግም። ቢያንስ ማታ አንዴ ደግሞ ከሳንም ጠዋት እና ማታ ሁለት ይሆናል ማለት ነው እና ብዙ ጻሃን በየሚዲያ ምናምን ስናይ እንደዚህ ካላችሁበት አንጻርና እንባላለን። እኛም ያንን እያየን እግዚአብሔር መስገን ሁሉንም ባናደርገውም የተወሰነውን ለማድረግ እየሞከርን ነው። ይሄ ከንትኑ ጋር አይጋጭብንም ወይ ችግር አይሆንም ወይ ነው ያልኩት። እና ደግሞ አንዳንዶች የማህበር ማህበር አለን፣ ጸሎት ምናምን እናደርሳለን፣ እንጾማለን ምናምን ስንላቸው ከአረቦች ጋር እንደዚህ ክፉ ደግ እየተነጋገራችሁ ያገኛችሁትን እየበላችሁ ብትጾሙ ብትጸልዩም ትክክል አይደለም ና ምና ማለት ነው። እና ለእነዚያ ደግሞ እንደዚህ እንደዚህ ብሎና ስንላቸው ምን ያል አቅም እንደዚህ አይነት ምናምን ምናምን ይሉና ና ይሄ እንዴት ነው? እንደዚህ አይነት ሰዎች ታዲያ አትጾሙ ተዉት። አረቦች ጋር ስለሆናችሁ ነው ከመልካም አስበውላችሁ ነው አትጾሙ የሚሉት ነው ወይንስ ብጾሙም ተቀባይ የላችሁም ነው የሚሏችሁ? ማ ግን ብትጾሙም በመጀመሪያ ብዙ ያጠፋናቸው ጥፋቶች አሉ። ታጎ የተነሳ ለምሳሌ በጾሙም በጸሎትም በኩል ማለት ነው ከዛ ማልፈን ግን እነሱ በማይረዱን መልኩ እንሳደባለን እና በመብል መጠጥ ብቻ ሳይሆን በብዙ ነገሮች ነው የምንጠፋው። ይህንን ደግሞ አጠናቅን ማድረግ አንችልም። አንድ ብትነ ሀገራችን ገብተን ንስሀ ገብተን ምናምን ብናደርግ ምናምን ይሉኛል እና እኔ ደግሞ እንደዚህ እንደዚህ ሰምተል ማለት ነው። መልካም እህታችን እግዚአብሔር ይስጥልን በእውነት እንደዚህ ግልጽልጽ አርገሽ እንትን ስላለች። ምክንያቱም የእናንተ ተነጋግራችሁ ስለሚወጣ ነው እንጂ በነገራችን ላይ ሰው ሲጾም እኛ እኮ ጾሙ የምንጾመው ከምግብ መከልከላችንን ብቻ ነው የምንመለከቱ አንዳንድ ጊዜ እናንተ አረብ ሀገር ስለሆናችሁ አይደል እሺ እናንተ አረብ ሀገር ስለሆናችሁ ነው እንበልሽ እኛ ከምን ውስጥ ስለሆነን ነው ማለት በጾም ውስጥ ምንም ሰውን ክፉ አንናገርም። ሰውን አናማም በጆሮ መጥፎ ነገር አንሰማም በአይናችን ክፉ ነገር አናይም ለእግዚአብሔር የማይመች አካሄድ አንሄድም እኛ በህይወታችን እዚህ ሆነ ይህ አግባብ አይደለም መጥፎ ልምምድ ይባላል። ዛሬ አንድ ወንድሜ ደውሎ የነገረኝን ላጋራችሁ። ያው ልጁም ስራ ሌለም አስተማሪ ሊያስተምረንም ስለሚችል ነው። ቅርብ ቀን ነው፣ በዚህ አስራ አምስት ቀን ውስጥ ነው ያገባው። ግቢ ዩኒቨርሲቲ በነበረን ቆይታ አብረን የተማርን ወንድሜ ነው። እንደዚህ ደውሎ እያናገረኝ፣ ወንድሜ የንስሐ አባታችን አለኝ እናንተ አዲስ ሙሽሮች ስለሆናችሁ ስለዚህ ለአርባ ቀን ያክል ወደ ቤተ ክርስቲያን እንዳትሄዱ፣ ምንም ነገር እንዳታደርጉ፣ መጪውን ጾም ሐዋርያትንም ብሉ፣ ጠጡ፣ ሁሉንም ነገር እያደረጋችሁ ከአርባ ቀን በኋላ እንትን ብላችሁ ትገባላችሁ። እስከዛ ግን ዝም ብላችሁ ቆዩ፣ እንደዚሁ ማለት ነው። ተመልከቱ እንግዲህ፣ አንዳንድ ጊዜ ራሳችን ራሱ ስናስበው ለመቀበል የሚከብደንን ነገር ሊናገሩን ይችላሉ ሰዎች። እንግዲህ አስቡ በጾሙ እንግዲህ ጾም ሐዋርያት ነው የሚመጣው። እንግዲህ ከነገ ወዲያ ሰኞ ጀምሮ ጾም ሐዋርያት ይገባል። በዚህ ጾም የፍስክ ነገር ስጋ እንትን እየበላችሁ ወተት እየጠጣችሁ ቆዩ። አርባ ቀን ያክል ወደ ቤተክርስቲያን አትሄዱም። አዲስ እጩ ሙሽሮች ስለሆናችሁ እንደዚህ አይነት የቤተክርስቲያን ስርዓት ከየት እንደሚያመጡት አንዳንድ ሰዎች በጣም ይገርመኛልና፣ ዝም ብለን ከመሬት ተነስተን መናገር ስለቻልን ብቻ ልናገረው የምንችል ነገር አይደለም። በነገራችን ስርዓተ ቤተክርስቲያን በጣም ጥንቃቄ ይፈልጋል። እንዳልኳችሁ ይሄ ዶግማ አይደለም። ቀኖና ነው ስርዓት ነው። ነገር ግን ሁሉ በአግባብና በስርዓት መሆን አለበትና ይህ ልጅ እንደዚህ ብሎ ተጨንቆ ደወለልኝ እና መሆን ያለበትን ነገር እንደዚህ እንደዚህ አድርግ፣ አባት ጋር ያለውን ነገር በዚህ መልኩ አስተካክል ብዬ ሳወራውን ነው ያመሸሁት ማለት ነውና፣ ልክ እንደዚህ አይነት ነገር አሁንም ብዙዎቻችን ሊገጥመን ይችላል። ልክታችን የምትለንም ልክ እንደዛው እውነት ነው። እንደ ተባለ ያላችሁበት ሁኔታ ማንም የሚረዳው ነው። ሀዛብ አገርናችሁ። ልክ እነዚያ ሰለስቱ ደቂቅ ሶስቱ ህጻናት በባቢሎን በጣዖት በሚያመልኩ ሰዎች ቤት ጣዖት በሚያመልኩ ሰዎች ሀገር እየኖሩ ለአምላካቸው ታምነው እንደተገኙ ሁላችሁ የምናውቀው። የንጉሶ ሹማምንት ስጋና ጮማ እየቆረጠ እነሱ ቆሎ ቆርጥመው በሳምንታቸው ሲወጡ ግን ስጋ ከበሉት በላይ የእነሱ ወዛቸው ያንጸባርቅ ነበር። አያችሁ፣ ክርስትና በነገራችን በቦታና በጊዜ የሚወሰን ነገር አይደለም። 100% ይውላችሁ በቦታ ብንወስነው በቦታ የሚወሰን ቢሆን አዳም ገነትን ከሚያክል ቦታ ተሳስቶ ባልወጣ ነበር። ከሰዶም እና ከገሞራ ጻድቅ ሆኖ ባልተገኘ ነበር ሎጥ። ኖህ በዘመኑ ከነበሩ ሰዎች ጻድቅ ሆኖ ባልተገኘ ነበር። በቦታ አይወሰንም። አያችሁ፣ መልካም ከሆነ ቦታ ኃጢአተኛ ሰው ሊወጣ ይችላል። ልክ እንደ አዳም ገነትን ያክል ቦታ እግዚአብሔርን ያክል ጌታ እያለው ተሳስቶ ወደቀ። ሎጥ ደግሞ በሰዶም እና በገሞራ እየኖር ያ ሁሉ ህዝብ በኃጢአት ውስጥ ተዘፍቆ ሳለ እሱ ጻድቅ ሆኖ በመገኘቱ ያቺ ከተማ ስትጠፋ ሱ ከልጆቹ ጋር እንዲድን ሆኖ ኖሆን እናስበው እግዚአብሔር ሰውን በመፍጠሩ ተጸጸተ እስኪል ድረስ የሰው ልጅ ኃጢአት አድርጎ እግዚአብሔር ወደ ምድር ሲመጣ የሰው ልጅ በደል ቢመለከት ኖህ ጻድቅ ሆኖ ተገኝቶ ድኗል እና ኢትዮጵያ ውስጥ ስለሆነን ጻድቅ ሆነን አንድ ኖርም ወይ እናንተ በአሕዛብ ሀገር ስለኖራችሁ ኃጢአተኞች ብቻ ናቸው ማለት አይደለም እንዳልኳችሁ ልክ በሰዶምና በገሞራ ሎጥ እንደተገኙ በአሕዛብ ሀገር ሆኖ ብዙ ቅዱሳን እህት ወንድሞች አሉ። እውነት ለመናገር በጣም ብዙ ያው መቼም፣ ቅዱሳን ማለት ስለ ቋንቋው ምክንያቱም ተጋድሎን ያልጨረሰ ቅዱስ አይባልም በቤተ ክርስቲያናችን። ይህን ዓለም ተጋድሎ ጨርሶ ከፈጣሪው ጋር ከተገናኘ በኋላ ከሞተ ካረፈ ከ50 ከ60 ዓመት በኋላ ነው ቤተ ክርስቲያናችን ቅድስና የምትሰጠው። ነገር ግን አሁን በስጋ እያሉ አረብ ሀገር ሆነው አንድ ጻድቅ ሊያደርገው የሚችለውን ነገር የሚያደርጉት ወንድሞች አሉ። እነዚ ልጆች አረብ ሀገር ስለሆኑ እንደዛ ናቸው ማለት ነው፣ በፍጹም አይደለም። እና እንደዚህ አይነት ነገሮችን እኛ ራሱ አመዛዝነን ብሩህ የሆነ አእምሮ ያለው ሁሉ የሚያመዛዝነው የሚችል ነገር ነው። አሁን እግዚአብሔር በሚያውቀው ከአረብ ጋር ስለምትነጋገር፣ ክፉ ነገር ስትናገሪ፣ ስለምትመልሽላት፣ ብቻ እንደው ዝም ብለሽ ጠዋትም እየተነሳሽ ቢ ወጥኑም ቅቤውንም ስጋውንም ያገኝሽም በይ ይሄ ክርስቲያን ያስተምሩም አይደለም። በተቻለ መጠን የምትችሉትን አድርጉ ጣሩ። ጣሩና ካቅማችሁ በላይ የሆነ ነገር ሲገጥማችሁ ብቻ ያንን ነገር ለእግዚአብሔር አሳልፋችሁ ስጡት። ከዛ ውጭ ግን መጾም የምትችሉባት ሁኔታ እያለች ሌላው ይቅር፣ የፍስክ ነገር አለመብላት የምትችሉበት ሁኔታ እናንተው ራሳችሁ ሹሮም ሆነ ሩዝ ቀቅላችሁ መብላት የምትችሉበት አጋጣሚ ካለ አይ እኔ ሩዝ እየቀቀልኩ ባል አለው በቃ በዚህ በጾም ሰዓት ማለት ወይ ደግሞ የሚያውቁላችሁ አረቦች ቆሙ አይ እኔ እንደዚህ እንደዚህ ነው የኛ ጾም ስለደረሰ በቃ እንደዚህ ነው ያንን ነገር አሳውቃችሁ መኖር እያለ ራስን ሸውዶ መኖር ከክርስትና አንጻር በጣም አደገኛ ስለሆነ፣ ለምሳሌ አይ እኔ አረብ ሀገር ስለሆንኩ ቦታው ቦታውና ሁኔታው ስለማይመችኝ እየበላው እየጠጣው ዝም ብዬ ላሳልፍ ብለን ብናስ ለጊዜው ራሳችን ልንሸውደው እንችላለን። ኅሊናን ግን መሸወድና ማስታለል አይቻልም። ስለዚህ ኮንዲሽናል የሆነ ነገር ከወቅቱ ጋር የሚሄድ ነገር ነው ልናደርግ የምንችለው ማለት ነው። ነው መጾም እስከምንችልበት ጊዜ ድረስ እንጹም። ሲጀመር ከፈቀዱልን እስከ ዘጠኝ ሰዓት እስከ አስር ሰዓት መጾም እንችላለን። እኛ ሀገር ቤት ያለን ሰዎች ከዛ በኋላ ጾሙ የሚያቅሰው ስለሌለ፣ በጥቅሉ ጾም ማለት ፈቃደ ስጋ ለፈቃደ ነፍስ ማስገዛት የነፍስን የበላይነት ማወጅ ማለት ነው አይደለም? ያ እንዲሆንል ማድረግ፣ ስግደት መስገድ የምንችልበት አጋጣሚ ካለ መስገድ ነው። በአጠቃላይ ክርስትና የምንኖረው ነው፣ የምንማረው የምናውቀው ብቻ አይደለም። እኛ ከእግዚአብሔር ጋር የምናደርገው ግንኙነት ስለሆነ ራሳችንን በዛ ልክ ነው መሞረድ። ራሳችን በዛ ልክ ነው መስራት ያለብን እንጂ ክፉ ስለምትናገሩ አረባውያን ክፉ ስለምትናገሩ ብቻ አይደለም እኛ እዚህ ኢትዮጵያ ውስጥ ሆነን ክፉ ደግ እየተነጋገርን ነው የምንጾመው። ስለዚህ ያን ክፉ መናገራችሁን ደግሞ መተው ትችላላችሁ። ለምን እሷ ስለማታውቀው የምትናገሩት? ለምን በምታውቁት ቋንቋ ተነጋግራችሁ መልካሙን መልካም ክፉን ክፉ ብላችሁ ማለት ነው። የሄዳችሁት ለስራ እስከሆነ ድረስ የሆነ ነገር አግቹ የሆነ ነገራችሁን ቀይራችሁ ለምን ማለት ነው አይደል ልትኖሩ አይደለም የሚላችሁ። ስለዚህ እስከ ጊዜው ድረስ ያ ጊዜ እስከሚያልፍ ድረስ በዛ አግባብ ቆይተው መመለስ ነው እንጂ ሌላ ነገር እንደዛ አይባልም ማለት ነው። እና ምናልባት እንደዚህ ያሏችሁ ሰዎች ካለማወቅ ሊሆን ይችላል፣ ወይም ደግሞ እንግዲህ ከቸልተኝነት አይተውት ሊሆን ይችላል። ከዛ አውድ እንረዳው። እግዚአብሔርን እንዴት ነው የምናፈቅረው? እስኪ እግዚአብሔርን እናፈቅራለን ስንል እንዴት ነው አብራራለን። መልካም እግዚአብሔር እንዴት ነው የምናፈቅረው? ማፍቀር የሚለውን ወደኛ አማርኛ ምናልባት በዚህ በእኛ በልምምዱ አማርኛ እንዳይመጣብን መውደድ ማለት ነው። እግዚአብሔር እንዴት ነው መውደድ የምንችለው ነው። እግዚአብሔርን ለመውደድ አንዲት ነገር ብቻ አስቡ። ድምፅ ቀነስ እያደረግኩ ላውራ፣ እንግዲህ ጎረቤት እንዳረብሽ እንቅልፍም ስለሆነ እግዚአብሔርን ለመውደድ ያው ስለጨረስኩኝ ነው አዳርሰናል እርግጥ እግዚአብሔርን ለመውደድ አንዲት ነገር ብቻ አስቡ ያቺማን ቀራኒውን ብቻ ማሰብ በቂ ነው። እግዚአብሔር አምላካችን የእግዚአብሔርን አምላክነት አስባችሁ እግዚአብሔር አምላክ ከሰማይ ሀገሩ መጥቶ እኛ በድለነው አትብሎ የተባለን ጸበለስ በልተን ወድቀን እኛን ለማዳን ወደዚህ ምድር መጥቶ እኛው የሰው ልጆች በጸመስቀል ላይ ሰቅለነው አውለነው በዛ በቀራኒ አደባባይ ደሙን አፍስሶ ሥጋውን ቆርሶ ያን ሁሉ ዋጋ ከፍሎልን ያለፈን አምላካችንን ለማሰብ ያን የተከፈለልን ቤዛነት ብቻ ማሰብ በቂያችን ነው። ላይ ያንን ካሰብን እግዚአብሔር አምላክ ለእኛ ለሰው ልጆች ያደረገው ነገር ሁሉ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አብ አንድ ልጁን ሲሰጥ ድረስ አለሙን እንዲሆነ የወደደው እንዲሁ ያለ ዋጋ ያለምንም ክፍያ። ማን ነው ገነትን በገንዘብ አግኝዋት ቢባል ማን ነው ሊገባባት የሚችል ነበር? በዚህ ሰዓት የምንተነፍሳትን ትንፋሽ እግዚአብሔር አምላክ በገንዘብ ግዙኝ ቢል እንደ ቴሌ ካርድ እንደ ካርድ ቢሆን ማን ሊኖር ይችል ነበር? ክርስቲያኖች አንችልም ነበርኩ። በነገራችን ያን ይችን ብቻ ካሰብን፣ ይችን የምንተነፍሳትን መልካም ኦክስጅን ብቻ ካሰብን፣ እግዚአብሔር ለመውደድ በቂ ምክንያት ስንቱ ተነግሮ ያልቃል። ስንቶቻችን እኮ ብዙዎቻችሁ ቀይ ባህርን ተሻግራችሁ ሄዳችሁት አይደለም? በዛ ቆሪ በምታክል ታንኮ ውስጥ ገብታችሁ ስንቶቻችሁ አውጣኛ አውጣኛ አውጭኝ አውጭኝ ስትሉን ነው ያለፋችሁ። ያንን ማሰብ ያን ጊዜ ዞር ብሎ ማስታወስ እግዚአብሔርን ለመውደድ በቂ ጊዜ ነው። የምሬ በቂ ብዙ፣ በዙሪያችን ያሳለፍናቸው፣ በዙሪያችን የምናያቸው ብዙ እግዚአብሔርን ለማመስገን የሚጋብዙ ነገሮች አሉ፣ ካስተዋልንኛ ማለት ነውና እግዚአብሔርን ለመውደድ ብዙ ነገሮች፣ ሁሉ ነገር እግዚአብሔር እንድንወደው እንድናፈቅረውን የሚያደርገ? እኛን እምሃበ አልቦ ሃበቡ ካለመኖር ወደ መኖር በእናታችን ማህፀን፣ ከአባታችን አብራ ከእናታችን ማህፀን የረጋውን ደም አጥንት ተሰክቱ በዛ በደም ላይ ተስሎ ተሰብ አድርጉ ሰውን አድርጉ አፍንጫውን እጁ ነገሩን አይኑን አድርጉ ሰርቶ እንደዚህ ማቆሙ ይሄ ድንቅ አይመስላችሁም? ክርስቲያኖች፣ ይሄ እኮ ጊዜ ለማመስገን በቂ ምክንያት እኮ ነው። እንስሳት አድርጉ ያልፈጠረን እግዚአብሔርን እንስማመስገን። ድንጋይ፣ እጽዋት አድርጉ ያልፈጠረን እግዚአብሔርን እንስማመስገን። እና እግዚአብሔር እናመሰግንበት የምንችል በጣም ብዙ ብዙ ብዙ የብዙ ብዙ ምክንያት አለን። እና እግዚአብሔርን በብዙ ነገር እናፈቅረው እንችላለን። ለኛ የከፈለልን ዋጋ የደም ነው። ማንም በዚህ ምድር ላይ ምንም እንኳን የሚወደው ሰው ቢኖር ገንዘብ፣ ሀብት፣ ሲሳይ ይሄን ሊከፍልለት ይችላል። ራሱን ግን እውነት እንመላችሁ ሰው ለሚስትና ለባሉ እራሱ ራሱን አሳልፎ የሚሰጥ እንደው ከስንት እንዲገኝ ይሆን ብላችሁ አይደለም ግን እግዚአብሔር ጠላቶቹ ስንሆን የወደደን ነው ሐዋርያው እንደሚናገረው ጠላቶቹ ገዳዮቹ ሳለን የወደደን አምላክ ነውና ይሄን አምላክ አለመወደድ ራሱ ስለዚህ አይቻልምና፣ ስለዚህ ከዛ አውድ ነረር ኑ ማህበር ጸሎትና ሳድርግ እንማር ስንል አንቺ ከተማርሽ በቃል ማታ ዳታ መጡብን ነው የሚሉን ከምር ከሁሉም ሸሸው የሚል ነገር ነው። መልካም ይሄን እስኪ ሰሞኑን በአዲስ የምንነጋገርባቸው ነው የሚሆኑት ሰዓትም እየደረሰ ስለሆነ